እና ወንዶች ይገረዛሉ አሉ። ሲወለዱ አንዳንዱ ይገረዛል፣ አንዳንዱ አይገረዝም። በፍላጎት ነው። ባህላችሁ ምን ይላል? አብዛኛው ገጠር ላይ አሉት። ብዙ ጊዜ ሴት ነው የሚወልዱት። ማን ነው የሚያርሳቸው? እራሳቸው ነው የሚያርሱ። ጠንካራ ናቸው አሉት። ሴት ልጅ የሚያዋልዳት ማን ነው? አንዲት ሴት ስትወልድ ያው ቤተሰቦቿ፣ ባሏ ቤተሰቦች አሉ። ባሏም አለች ቤተ አብዛኛውን ጊዜ ሕክምና ራሳ ሰምተል ይል ብዙ አይጨነሱም። ቤት ውስጥ ራሳቸው ቤት ውስጥ ያለ ሰው የሚያዋልዳቸው የሚያርሳቸውስ። አንዲት ሴት ዛሬ ወልዳ ዛሬ ተነስታ ገንፎ ትሰራለች ቤተሰብ

ከንፈር መተልተሉ ቢቀርላቸው ጥሩ ነበር። ለሴቶች አሁን ላይ ይቀራል። ያው ቀስ ያለ ይቀራል፣ ይመጣል። አንቺ አትሰሪም? መተሽ ያምራል እኮ ሲያዩት። አንቺ አሁን ሰርት ይቻላል። ቆይ እኔ እዛ ስትመጣ ከንፈር ልታስተለትለኝ ነው? ከፈለግሽ ከሆነ ሀሳብ ካለሽ ከፈለግሽ፣ አያምሽም፣ ግን ጥሩ ነው። አያመኝም? ጥሩ ነው። እንዳያምሽ ማድረግ እንትን አለ የኛ ባህላዊ። ችግር የለም። አንቺ ከፈለግሽ፣ ወንድ ጆሮሽን እንዲያምር እናደጋለ። አንዱን ብቻ አንዱን ብቻ